አላህ የወፈቃትን እስልምና መልሳ አፍርሳ ወደ ክርስትና ትመልሳለች ብዬ አላስብምም ላስብምም፣ አልችልም ከን የፈለገ ይበል። ላኢላሀ ኢለላሀ መሐመድ ረሱሉላህ። ከሁሉም ቃል በላጩ ላኢላሀ ኢለላሀ መሐመድ ረሱሉላህ የሚለው ቃል ትልቅ ቃል ነው። እንግዲህ ዛሬ ሱመያ ያለችበት ሁኔታ ይገባኛል። በጣም በጣም ይገባኛል። ሱመያ እንግዲህ ክርስቲያን ናት፣ የክርስቲያን ልጅ ነች። ቤተሰቦቿም ክርስቲያን ናቸው። እንደምታውቁት ግን እኔ ሱመያን እዚህ ሀገር መጥቼ ሳውቃት ሙስሊም ናት፣ ጠንካራ ናት፣ ትሰግዳለች። በሰላቷም በሌላ በሌላ ነገሮችም ጠንካራ ናት። እንደውም ጥያቄና መልስ እንጠያየቅ ነበረ፣ እርስ በራሳችን ማለት ነው ቤት ውስጥ ስለድን ድን ጥያቄ የምትጠይቀኝ ሱመያ ነበረች። እኔ እንኳን አልነበርኩም ማለት ነው ይሄንን ይሄ ትልቅ ይሄንን እስልምና ከምንም በላይ ገብቷት ከክርስትና ወደ እስልምና ተመልሳለች። አላህ ይህንን የሚወፍቀው ወላሂ ለሚወደው ሰው ነው። አላህ ለሚወደው ሰው እስልምናን ይወፍቃል። አላህ በጣም ይወዳታል ሱመያም ብዬ አስባለሁ። ቤተሰቦቻንም አላህ ሂዳያ ይስጥላትና ወደ ቀጥተኛው መንገድ ይምራላት ብዬ ሁልጊዜ ዱአ አደርግላታለሁ ማለት ነው። ግን ዛሬ ላይ ሱመያ በተነገረችው ነገር ከምነግራችሁ በላይ በጣም ነው የደነገጥኩት ማለት ነው። ቀጥታ ወደ እሷ ነበር የደወልኩት፣ ግን ስልኳ አይሰራም። ሱመያ ልጆቿንም ክርስትና ሊያስጠምቁ እሷ እጠመቃለሁ፣ ልጆች ይጠመቃሉ፣ እንደዚህ ስትል ከልቤ ውስጥ የሆነ ነገር የወደቀ ያክል ነው የተሰማኝ ማለት ነው። ሱመያ አሁን ያለችበት ነገር ይገባኛል፣ ግን ሱመያ በእምነቷ ጠንካራ ናት፣ በእስልምናዋ ጠንካራ ሴት ናት። ወደ እንደዚህ አይነት ነገር ትገባለች ብዬ አላስብምም ላስብምም በጭራሽ አልችልም። ምክንያቱም እዚህ በማቃስ ሰዓት ጠንካራ ናት፣ ጠንካራ ዛሬ እዚህ ነገር ላይ እንዴት እንደደረሰች ባላውቅም፣ ግን ከዚህ በፊት ጠንካራና በርታ ብርቱ ሴት መሆኗን እናውቃለሁ። የምናገረው ራሱ ጠፋብኝ ማለት ነው። ግን ዛሬ ላይ ይህንን ነገር የወሰነችው በምን ውሳኔ እንደው ለማወቅ ወደ እሷ ደውዬ ነበረ። ግን እንዳለመታደል አንዳንዴ በቤተሰብ መሀል ያለ ነገር እና በትዳር መሀል ስትሆኑ አጣብቂኝ ውስጥ ስትገቡ የምትወስኑት ውሳኔ ሁሉ በሙሉ ይጠፋችኋል። እምን ላይ መቆም እንዳለባችሁ ሁሉ ትረሳላችሁ። ቀን ሊነጋ ሲል ይጨልማል። ሱመያ የይችን ቀን ታግሰሽ፣ በሰብር ጾምሽን እየጾምሽ ወደ አላህ ሰላትሽን እየሰገድሽ ሁሉንም ነገር አላህዋ እኔ አላቅም አንተ ለእኔ የሚበጀኝን ለኔ የሚሆነውን አንተ ወፍቀኝ አንተ ታውቃለህ። በድኔ በእምነቴ ጠንካራ ሴት አድርገኝ። እኔ በማችለው ነገር አትፈትነኝ እያልሽ ዶ አድርጌ ነኝ ናት የእኔ እህት አላህ ከአንቺ ጎን ይቆማል። ሳ በቤተሰብን ወይም ይሄንን ነገር ለመምረጥ ልትገደጂ ትሻያለሽ፣ ግን ደግሞ ቤተሰብን ማሳመን ይሻላል እንጂ ከእምነትሽና ከቤተሰብ ምርጫ እንኳን ቢቀረብ እምነትሽን መርጠሽ ቤተሰቦችሽ ማሳመመቻ ላይ ያለብሽ ለማንም ለምንም ሰው ቢሆን ሳቂ፣ እየሳቅሽ ቢከፋሽ እንኳን ሀዘንሽን ለሰው አታሳይ። ሳቂ፣ ሳቂ፣ ተደሰቺ። ሁልጊዜ አንቺ ራስሽን ሁኔ ሱመያን የማቃትን ሱመያን ሁኚ። በፈጠረሽ እጅ እንዳሰጭ ማንን ደስ ይበለው ብለሽ እንደዚህ አይነት ነገር ውስጥ ትገቢያለሽ? ይሄ ላንቺ እምነትሽ ነው፣ ዲንሽ ነው። መቼም እዛች ቀብር ውስጥ እዛች አንድ ስንዝር መሬት ውስጥ አብሮን የሚገባ የለም፣ ስራችን ብቻ ነው ተከታያችን። ዛሬ እዚች ምድር ላይ ልናጠፋ ልንሳሳት እንችላለን ብዙ ነገር። ግን ደግሞ ወደ አላህ እስትግፋር ባደረግን ቁጥር አላህ አልምርም አላለም። አስተግፍርላ እያላችሁ በቃ ወንጀላችንን እሱ እንዲምረን ወደ አላህ ዱዓችንን ወደ እሱ መሰንዘር ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያርግልን እላችኋለሁኝ። እንግዲህ ዛሬ በሚያሳዝን ቪዲዮ ነው የመጣሁላችሁ። ምንድነው እሱም ሱመያ እያበለቀቀችው ቪዲዮ በጣም ነው የደነገጥኩት። በጣም ነው ያዘንኩት ማለት ነው። ቀን ሲ ቀን ሊነጋ ሲል ይጨልማል ይባላል። አሁን ለሱመያ ነገሮች ተበለሻሽተውባት ተደነጋግሯት ሊሆን ይችላል። ነገሮች ጨልመባት ሊሆን ይችላል። ግን ደግሞ ብዙ ፈተናና ከብዙ ፈተና ፈተናና ከብዙ ስቃይ በኋላ ብርሃንም አለ፣ ደስታም አለ፣ ደስታም አለ ሰዎችዬ። እንግዲህ ሱመያን ብዙ ሰው በሷ ቦታ ሆኖ ሊረዳት ይገባል ብዬ አስባለሁ። እኔ ይህንን ነገር ይህንን ቪዲዮ እንዳየሁ ቶሎ በቀጥታ ነበር የደወልኩት፣ ግን ስልኳ ዝግ ነው ላገኘት አልቻልኩም ማለት ነው። ግን ሱመያዬ፣ አሁን ይህንን ነገር እነሱ ሳህ ይገባኛል። ሁሉም ሰው ይህንን ነገር ያው በክርስትናና በእስልምና መካከል፣ በእስላምም ድናቸውን አጠንክረው እንደሚወዱት እንደሚይዙት እነሱም ጠበቅ ይላል ትንሽ ያው እናቷም ያወታችኋል ያሉበትን ሁኔታ ለሱ መያሄ ነገር ሊከብድ ይችላል። አንድ ጓደኛ ነበረችኝ ከአገር ገና ስመጣ መንገድ ላይ ነው የተዋወቅኳት ማለት ነው። ሳውዲ አረቢያ ስድስት ዓመት ሰርታ አለች። ሳውዲ አረቢያ ስድስት ዓመት ሰርታ ሁለት ወንድ ልጆች ወልዳ የኬሚሴ ልጅ ነው ያገባችው እሷ ደግሞ የጎጃም ልጅ ነች። ምን አለችኝ ቤተሰቦችን በስድስት ዓመት የልጆችን ይዤ የገባዋለች ባለቤቴ ጋር አብረን ነበር የገባነው፣ አለች ግን ተመልሳ በባህር እየመጣች ነው መንገድ ላይ ሊተዋወቅን እና ታሪኳን እያጫወተች መጀመሪያ ባሌ ቤተሰቦች ጋር ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው፣ እኔም ክርስትና ተነሳሁኝ። እዚሁ ከቤተሰቦቼ ጋር ደስተኛው ይኖራለሁ ብዬ ተስፋ አድርጋለሁኝ። ከቀድሜ ሄድና እንግዲህ ልጆችን ክርስትና እናስነሳለን አንቺም ትጠመቂያለሽ አይሻልም? አሰላሙ አሌይኩም ወረህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ። በስቲ በልል ማለት ነው። ሲስተርና ማዘር ሲስተርና ማዘር ማለት ነው። እየጨቀጨቆኝ ነው በእምነቴ በኩል ማለት ነው። በቃ ለምንድን ነው ልጆችን ክርስትና ማታስነች? እያለች ሲስተር ትክትክ እያደረገች ነው እና ማለት ነው ትክክለኛ ስምንና እኔ ማን እንደሆንኩኝ በሰፊው ቪዲዮ መለስላችኋለሁ፣ እነግራችኋለሁ። አሁን ግን ሁሌንም ጨቀጭቤ ግን ካሜራውን ወደ እነሱ አድርጌ የቀረጸ ሳላስመስል ሳልነቃ ማለት ነው ይሄዳለው እዛ ማለት ነው ሄጄ ቀርጬ በትንሹ ቀርጭ ሲስተር ስታወራኝ አሳያችኋለሁ ማለት ነው። ሁሌ ነው የምትለኝ፣ ሁሌ ጭቅጭቅ ነው የምታደርገኝ። በቃ ምንም አለፋታ ይብላለች ማለት ነው ማዘር። እንደውም ከእሷ ትንሽ ትሻላለች፣ ሲስተርማ በቃ መቼ ነው የምትጠመቂው? መቼ ነው ልጆች ክርስትና የሚነሱት ምናምን ነው የምትለው ማለት ነው። እና እኔ እነግራችሁ ስለ እኔ ደግሞ እነግራችኋለሁ። ትክክለኛ ስሜ ማን ነው እንዴት ነው እምነት የቀየርኩት ምናምን የሚለውን እነግራችኋለሁ። ተከታተሉ። ገርሜድና እንግዲህ ልጆችን ክርስትና እናስነሳለን አንቺም ተጣመቂያለሽ አይሻለም ዝም ማለሽ አታውሪን አትመልሽልኝም ክርስትና እናስነሳቸዋለን ንሳቸዋለን ኮና ያልኩሽ እ ዝም አረፍን አለች እሷ እስልምናን ተቀብላለች አልহামዱሊላ ገና እሱ ጋር ሳልጋባ በፊት ነው እስልምናን የተቀበልኩት አለች እንደውም ስትወራ በጣም ጠንካራ ናት ሰለምቴ እንኳን አትመስልም በጣም ጠንካራ ልጅ ናት ማለት ነው እና ከባሏ ቤተሰቦች ጋር ወደ ጎጃም ትገባለች፣ ሁለት ወንዶች ልጆቿን ይዛ እዛ ስትሄድ እናትና አባቷ ገና እዛ እንደደረስኩኝ ያለች እናት ያለችኝ ያለች፣ ቄሶችም እኛ ጋር አይመጡም ምግብም አይቀምሱም። በቃ እነሱ ለራሳቸው ተጸየፏለች። ሰው ያገለናል፣ ማህበረሰቡ እንደዚህ ይለናል፣ በቃ ሁሉም ሰው ይፈራል ገብታቸዋል። በተለይ ወደ ገጠር ሲሆን ያኔ የማያቅ ያልገባው ሰው ሲሆን ትልቅ ችግር ነው አለች። ያኔ ማህበረሰቡ ያገላል፣ ምን ይላል ያኔ እያቸው እንደሌላ ነገር ማለት ነው፣ ያው ገጠር ላይ ስለሆነ። ግን ከተማ ውስጥ ሙስሊሙም ክርስቲያኑም አብሮ ይበላል፣ አብሮ ይጠጣል ሳ እና በዚያ አጋጣሚ አለች፣ ሁለት ቀን ብቻ እናቴ ጋር አድሬ ክርስትና ትጠመቃለች ነገ ብለው ሁሉ ነገር ተደርጎ ምን ሲሉ አምልጣ ከቤተሰቦቿ ልጆቿን ይዛ ባሏ ጋር ጥላ ኬሚሴ ልጆቿን ጥላ እሷ በባህር መጣች። እንደዚህ አይነትን ታሪክ እኔ ሰምቻለሁ ማለት ነው። አሁን የሱመያ ቤተሰቦችም ያን የአረብ ሀገር ኖራ እንደገና እሷ ሙስሊም ሆና ልጆች ወልዳ ሲያወት ይሄ ነገር ለነሱ ቀላል አይመስልም፣ ይከብዳቸዋል። ይሄ ነገር ስለሚከብዳቸው ትንሽ ሱመያ ላይ ጫና ያሳድራል። ሱመያን ይመስለኛል አሁን ላይ ይሄ ነገር ጫና ሆኖባትና አስፈርቷት ነው እንጂ ይሄን ነገር የተናገረችው ብዬ የማስበው መቸም ሱመያ አላህ የወፈቃትን እስልምና መለሳ አፍርሳ ወደ ክርስትና ትመለሳለች ብዬ አላስብምም ላስብምም አልችልም። ምክንያቱም እኔ ሱመያን ናውቃት አለው በደብ ሱመያ በጣም ጠንካራ ሴት ናት። ጠንካራ ናት። እኔ ሱመያን ሳቃት በሰላቷም በምኑም በጣም ጠንካራ ሴት ናት። ሀታ እስላማዊ ጥያቄና መልስ እንኳን እንጠያየቅ ነበረ። ግን እኔ አይደለሁም ያንን ጥያቄ የማመጣው፣ ሱመያ ነበረች። ጎበዝ ናት። አሁን ላይ ግን እንዴት እንደዚህ አይነት ውሳኔ እንደመጣላትና እንዴት ይህንን ነገር ልትወስን እንደቻለች እኔ በጣም ነው የደነገጥኩት። ልጆቹም ይጠመቁ እኔም እጠመቃለሁ ብላ ስትናገር እኔ ይህንን ነገር ባልሳማ ራሱ ብዬ ተመኘው ማለት ነው ሳ አንዳንዴ በትዳር ጎን እና በቤተሰብ ጎን ያለ ግጭት ይሻላል ይባላል፣ ግን አሁን እዚህ ጋር የእሷ እምነት አለ፣ እዚህ ጋር የእሷ ቤተሰቦች አሉ። አሁን ላይ እንዴት ምን መሆን እንዳለባት የጠፋት ይመስለኛል፣ ግን በአሁን ሰዓት አንቺ ጾምሽን እየጾምሽ ሰላትሽን እየሰገድሽ ለአላህ ዱዓ አድርጊ። አላህ ዋንተ የተሻለውን ነገር አንተ ስጠኝ፣ አንተ ወፍቀኝ በእምነቴ በዲኔ አንተ ጠንካራ ሴት አድርገኝ አንተ ታውቃለህ ለሁሉም ነገር እያልሽ ዱዐ አድርጊ። እንግዲህ ዛሬ ረመዳን ተጋምሷል። ትንሽ ቀን የቀረን ትንሽ በጣም ትንሽ በጣት የሚቆጠሩ ቀናቶች ናቸው የቀሩን። አላህ ይህንን ታላቅ ወር በሰላም ጽሞን በሰላም የምንጨርሰው አላህ አድርገን። ሁላችንንም አላህ አይፈትነን፣ በተለይ በማይቻል ነገር እሱ አይፈትነን። ወላ አላህ ከኛ ጋር ይሁን። እኔ ሱመያን የምለው በዲኗ ጠንካራ ሁና ማሳመን ያለባትን ቤተሰቦቿን ማሳመን እንደው አላህ አላህ አይቸግረውም። እሱ ለሱመያ ቤተሰቦች አላህ ቀጥተኛውን መንገድ ይምራላት። አላህ ቀጥተኛውን መንገድ ይወፍቅላት ኢንሻአላህ። ለአላህ የሚከብድ ነገር የለም። ለሷም ይሄንን እስልምናን እንደወፈቃት ለቤተሰቦቿም አላህ ይወፍቅላት። እሷንም አይደነጋገራት። እንደ ሰለምቴ እንኳን አልነበረችም ሱመያ ጠንካራ ናት ጠንካራ ከምነግራችሁ በላይ ጠንካራ ናት አሁን ላይ ግን የሆነ የተወሳሰበ ነገር አንዳንዴ እኮ ሲጨልምባችሁ የምትወስኑትን የምትረግጡትን የምታስቡት ሁሉ ይጠፋል አሁን ላይ ሱመያ እንደዚህ ሆና ነው እንጂ ሙስታሂል በድኗ ደካማ ሴት ትሆናለች ብዬ አላስብም አላስብም ማለት ነው ላስበውም አችልም ይሄንን ነገር እንዴት ብዬ እኔ ሱመያን ሳውቃት እንደዚህ አይደለችም። ያ ጀማ ግን ዛሬ ሰዓት ቅስሟ የተሰበረ የመሰለኝ ማለት ነው። አሁን በዚህ ሰዓት ከጎኗ የሚያስፈልጋት ሰው አለ፣ ግን ያ ሰው የት ነው? እስኪ እንደው አንድ ሰው፣ ልብ ያለው ሰው ሱመያን አሁን በዚህ ሰዓት መቶ ይገባዋል። ሰይድ አይገባውም። የትም ትሁን፣ የትም ቡርኪናፋሶ ድረስ እሄዳለሁ ሲል የነበረ ሰውዬ እዚህ አጠገቧ ተቀምጦ መሄድ አቃተው። አሁን በዚህ ሰዓት ከእሷ ጎን ሆኖ አጠንክሮ በእምነቷ ጠንካራ እንድትሆን ጎበዝ እንድትሆን መደገፍ ሲገባው እሱ የት ነው? አዲስ አበባ፣ አዳማ ቁጭ ብሎ ከአዩ ጋር የአዩን ፍጡር ያስፈጥራል ትንሽ አይሰማውም። እቺ ሴ ሰለምቴ እንደመሆኗ መጠን ቤተሰቦቿ ደግሞ ክርስቲያን፣ ሌላ እምነት ተከታይ ኦርቶዶክስ መሆናቸውን እያወቀ ከሁለቱም ጎን ቆሞ ከእሷም ከነሷም ማለት ያለበትን ነገር እያለ ማግባባት ሲገባው እሷም ብቻዋን እንደዚህ አይነት ነገር ውስጥ ተዋት። ሱመያም እኮ አንዳንዴ ሀቅ አላት፣ ሰዎች ያኔ ብቻዋን መሆን የምትችለውን ማድረግ የምትችለውን ከአቅሟ በላይ አድርጋለች። አሁን ላይ ደግሞ ቤተሰቦቿ ጋር ስትደርስ እንደዚህ አይነት ነገር ሲፈጠር ምን ትላለች? ከስንት አመት በኋላ ያገኘቻቸው ቤተሰቦቿ ያኔ እነሱ ሀቅ አላቸው። ግን ደግሞ ይሄ እምነት ነው እምነት ነው። ይሄ በእምነቷ ደግሞ ጠንካራ ልትሆን ይገባል። ሁላችሁም ከሱመያ ጎን ናችሁ። አበረታቱ፣ አጠነካክሯት። ሐቂቃን ከባድ ነው እንደዚህ አይነት ነገር። አላህም ንን አላህም መልሶ እንደዚህ አይነት ነገር ውስጥ እንዳይከታት። አላህ ሁሉንም ያውቃል። የሁላችንም እሱ ነው የሚያውቀው። እሱ ይሁናት፣ እሱ ይርዳት። ለአላህ የሚከብድ ነገር የለም። ሁላችሁም በዱዓችሁ አትርሷት፣ አትርሷቸው አድርጉላት ዱዓ። ሁሉንም ነገር ይፈታል፣ ከችግርም ከሙሲባም ከሁሉም ነገር ያርቃል። እና ዱዓ አድርጉ፣ በዱዓችሁ አትርሱን። አነረዛዛ እላችኋለሁ።